ሁሉም ሰው ማለት በሚቻልበት ደረጃ ጥሩ የሆነ የፍቅር ግንኙነት እንዲኖረው ያማረ የፍቅር ግንኙነት እንዲኖረው ያ የፍቅር ግንኙነት ደግሞ አድጎ ትዳር ወደሚባለው ተቋም እንዲያድግ ይፈልጋል። ነገር ግን ራሱ ላይ መስራት ያለባቸው ስብናዎች እንዳሉ አይገነዘብም። በተለይ ሴት እህቶቼ እራሳችሁ ላይ መስራት እንዳለባችሁ ትዘነጋላችሁ። በዛሬ ቪዲዮ የምንመለከተው በወንዶች ዘንድ እንድትወደጅ ጀግና ሴት መሆን የምትፈልጊ ከሆነ ያቺ ተወዳጃ ጀግና የተባለችውን ሴት መሆን የምትፈልጊ ፈልጊ ከሆነ ልታዳብሪያቸው የሚገቡ ስብዕናዎችን ወይም ደግሞ ኳሊቲዎችን የምንመለከት ይሆናል። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ የሆኑ ውድ ቤተሰቦች እንደምን ቆይታችኋል? እንደምን ከርማቸዋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩ ከወዲሁ ጋብዛችኋለሁ። መልካም ቆይታ በሀሳብ ደረጃ ወንድም ይሁን ሴት ልጅ በተቻላቸው መጠን በተቃራኒ ፆታ መወደድን ወይም ደግሞ መፈለግን ይፈልጋሉ። ነገር ግን ደግሞ እንደዚያው መፈለግ ሀሳባቸው ላይ እንዳለ ግን ራሳቸው ደግሞ መስራት ያለባቸውን ነገሮች እንዳሉ አይገነዘቡም። ስለዚህ በተቻለሽ መጠን ተወዳጅ ወይም ተፈላጊ ሴት መሆን የምትፈልጊ ከሆነ አሁን የምንነጋገርባቸው ነጥቦች ተግባራዊ ማድረግ ይጠበቅብሻል። የመጀመሪያውን እንመልከት። ከራስሽ ጋር በቅንነት የምታወሪ ሴት መሆን አለብሽ። ይሄ በጣም አስፈላጊ የሆነ ነገር ነው። በተለይ አሁን በምንኖርበት በአንደኛው ክፍለ ዘመን ብዙ ሰዎች ከራሳቸው ጋር ማውራትን እንደ ጠላትነት እየተመለከቱበት ያለ ጊዜ ነው። ምክንያቱም ራስን መጥላት ሊከሰት ይችላል። ራስን ከሌሎች ሰዎች ጋር ማነጻጸር ሊመጣ ይችላል። ብዙ ጊዜ ለራስ ጊዜን ያለመስጠት፣ ከራስ ጋር ማውራትን የማይወዱ ሴቶች አሉ። ይሄ ደግሞ ተገቢ አይደለም። በተለይ በወንድ ልጅ የመወደድን የምትፈልጊ ከሆነ በተቻለሽ መጠን ቁጭ ብለሽ ከራስሽ ጋር ማውራትን መልመድ አለብሽ። ምክንያቱም የሚጠቅምሽን የሚጎዳሽን ረጅም ብዙ አብሮሽ መሄድ የሚችለው ወንድ የምትለይበትን ኢቨን ለህይወትሽ ዳይሬክሽን የምታስቀምጭበትን አቅጣጫዎችን የምትነድፊበትን ጊዜ ማሳለፍ አለብሽ። ከራስሽ ጋር ጊዜ መውሰድ አለብሽ። አብዛኛዎቹ ሴቶች በጣም የተጨናነቁ ነው። እስኪ ከራሴ ጋር ይሉና ሞባይላቸውን ይከፍታሉ። በሞባይላቸው ውስጥ ባለው ሃሳቦች የተለያዩ አይነት የተደብላለቁ አይነት ሃሳቦች ይዘበራረቃሉ። እንደገና ከራሳቸው ጋር ለመሰብሰብ ያስቡትን ሃሳባቸውን እንደገና መልሶ ሊሰበስቡት የሚቸገሩበት ሁኔታ አለ። ይሄ ደግሞ ያለ ሽን ማንነት ውስጥሽ የነበረውን ፖቴንሻል እንዳታገኙ ሊያደርግ ይችላል። በተቃራኒው ደግሞ በወንድ ልጅ እንዳትፈለግ ሊያደርግሽ ይችላል። ምክንያቱም አንቺ የምትደበቁ ሌላ ማንነት ውስጥ ሊሆን ስለሚችል፣ በተቻለሽ መጠን ከራስሽ ጋር በቅንነት ማውራት አለብሽ። አንዳንድ ሴቶች ራሳችሁን ተሸውዳላችሁ። እኔ እንደዚህ ነኝ። ለምሳሌ ራስሽን ተምረሽ አፕግሬድ ማድረግ የማትፈልግ ሴት ሆነሽ፣ ግን አንቺ ደግሞ በሀሳብሽ ራስሽን በቃ አንቺ ተምረሽ እንዲት አደርግ ያለሽ ብቻ ማለት ጥሩ አይደለም። በተግባር ለማሳየት ቆራጥነትን ይፈልጋል። አንዳንድ ሴቶች ሴቶች ከራሳቸው ጋር ማውራት የማይወዱት ራሳቸውን የመጥላት አይነት ስሜት ሲያድርባቸው ነው። ይሄ ቢ እንግዲህ ያደጉበት የማህበረሰብ ተጽዕኖ ሲያሳድርባቸው ያለፉበትን ያደጉበትን ሁኔታ ቆጭ ብለው በማገናዘብ በማሰላሰል ወደኋላ ተመልሶ ለማየት ወይም ደግሞ ከራሳቸው ጋር ለማውራት ድፍረትን አያገኙም። ምክንያቱም ያደጉበት ትራውማ በውስጣቸው ሊኖር ስለሚችል። ነገር ግን ደግሞ በማንኛውም ሰው ወይም በተቃራኒም ጾታ ለመወደድ የምትፈልጊ ከሆነ አስቀድመሽ ከራስሽ ጋር ማውራት የምትችይ ሴት መሆን አለብሽ። ይሄ ለመመሰለሽ በምትሰሪበት ስራ ሊሆን ይችላል፣ በምትኖርበት ማህበረሰብ ሊሆን ይችላል። በማንኛውም በምታከናውኛቸው በስራ ሁኔታዎች፣ በዙሪያሽ ባሉ ሰዎችም እንድትፈለጊ ሊያደርግሽ ይችላል። ለምንድነው ይሄ የሚሆነው? የውሳኔ ሴት እንድትሆኝ ሊረዳች ስለሚችል ነው። ይሄን ስታደርጊ ደግሞ ወንዶች የውሳኔ ሴት የሆነችንም ሴት እንወዳለን ብያቸዋለሁ አይደል ከዚህ በፊት። በተቻለሽ መጠን ያለሽን ስብዕና እያሳደግሽም ትሄጃለሽ። ምን ምንድን ነው የነበረኝ እኔ ለማውራት ቸኩላለሁ። ስለዚህ አሁን ከራሴ ጋር በመ አረጋጋት ቁጭ ብዬ ማስተካከል አለብኝ፣ የሚለው ከራስሽ ጋር ነው ማውራት። ከዚሁም ጋር ተያይዘው እንግዲህ ሌላው መነሳት የሚችለው ነገር ለራስሽ ጊዜ የምትሰጪ ሴት መሆን አለብሽ። ሁላችንም በምንሰራበት፣ በምንኖርበት፣ በምናደርገው፣ በምናከናውናቸው ሁሉ ነገሮች ለራሳችን ጊዜ መስጠት እጅግ በጣም አስፈላጊ ነገር ነው። በተለይ አንቺ በስደትም ሊሆን ይችላል፣ አሁን ባለሽ በሀገር ውስጥም ልትሆኝ ትችያለሽ፣ በትምህርት ላይ ልትሆኝ ትችያለሽ፣ በተጨናነቀ የስራ ዘርፍ ላይ ልትሆኝ ትችያለሽ። ነገር ግን ከነዚህ ውስጥ አልፎ ለቤተሰቦችሽ የምትሰጫቸው ጊዜ ሊኖር ይችላል። ለስራሽ የምትሰጪው ጊዜ ሊኖር ይችላል። በእርግጥ ሁሉንም ነገር ከፋፍለን ነው አይደለ የምንጠቀመው። ከዛም ባለፈ ደግሞ ለራስሽ ጊዜ የምትሰጪ ሴት መሆን አለብሽ። ይህን የምታደርጊ ሴት ከሆንሽ፣ ማንኛውም ወንድ ማንኛውም ሰው የሚወድሽ የሚያከብርሽ ሴት መሆን ትጀምሪያለሽ። እንዴት ነው ካልሽኝ፣ ለራሱ ጊዜን የሚሰጥ ሰው ራሱን ይንከባከባል፣ ራሱን ያደምጣል። ምን መናገር እንዳለበት ምን መናገር እንደሌለበት ያገናዝባል። አሁን እንዳልኳችሁ ያለሽን ነገር በቅንነት ከራስሽ ጋር ማውራት ትጀምሪያለሽ። ይሄ ደግሞ ከራስሽ ጋር ጊዜ ስትወስጂ ነው። በእርግጥ የስራ ጫና የለብሽም ለማለት አይደለም። የስራ ጫና ሊኖርብሽ ይችላል። የቤተሰብ ጫና፣ የኢኮኖሚ ጫና፣ እነዚህ ሁሉ ነገሮች ሊኖሩብሽ ይችላሉ። ከዛ ሁሉ አልፈሽ ግን ለራስሽ ጊዜን የምትሰጭ ሴት መሆን አለብሽ። ራስሽን መመልከት እኮ መቻል አለብሽ። አንዳንድ ጊዜ እስኪ እስኪ አንዳንድ ጊዜ ተመልከቺ፣ ራስሽን ጠይቂስ። መቼ ነው እስኪ መስታወት ፊት ቆመሽ ለራስሽ እንዲህ እንዲህ ነው ብለሽ ከራስሽ ጋር ያወራሽ የገሌት? እኮ አንቺ ጎበዝ ነሽ፣ አንቺ ጀግና ነሽ፣ መለወጥ ትቻለሽ፣ የምትፈልጊውን ነገር ማድረግ ትቻለሽ። በቃ መነሳት አለብሽ ጎበዝ ነሽ፣ በስራሽም ደግሞ ታታሪ ነሽ፣ የምትፈልጊውን ነገር ማሳካት ትቻለሽ ብለሽ እስኪ መቼ ነው መስታወት ፊት ቆመሽ ራሱ ለራስሽ እንደዚህ የተናገርሽ መቼ እንደሆነ ራስሽ መመለስ ትቻለሽ። በተቻላችሁ መጠን እህቶች ለራሳችሁ ጊዜን የምትሰጡ ሴቶች ሁኑ። ምክንያቱም ጊዜ በጣም ውዱ የሆነ ስጦታ ስለሆነ ይህን የሚለው ደግሞ ለራስሽ መስጠት አለብሽ ይህን ውድ የሆነውን ስጦታ። ምንድን ነው ማድረግ ያለብን? ምንድን ነው በህይወቴ መወሰን ያለብን? እስኪ አሁን ሰሞኑን የተዋወቅሽው የፍቅር አጋር አለ እንበልና ይሄ ከዚህ ሰው ጋር እንዴት ነው መሄድ ማግኘት የምችለው እንዴት ነው? ረጅም ጎዳና ከዚህ ሰው ጋር መጓዝ የምችለው ምን ምን አለው ምን ምን ስለኝ ምን ምን አለኝ ምን ምን የለው የሚለውን ነገር በትክክል ማጤን የምትችይው ከራስሽ ጋር ስትሆን ጊዜ ስትወስጂ ነው። ተረጋግተሽ ስታስቢ ነው። ነገሮችን እያወጣሽ እያወረድሽ ወደሚጠቅምሽ ሳይት እያዘነበልሽ መሄድ ስትጀምሪ ነው። ይህን ስታደርግ ይህ ውሳኔ ሴት ትሆኛለሽ። በተጨማሪም ደግሞ ራስሽን ለመለወጥ የምትነሽ ሴት ትሆኛለሽ። በስራ ሊሆን ይችላል። በፍቅር ግንኙነት የምትፈልግን ሰው ማግኘት ሊሆን ይችላል። በትምህርትሽም ሊሆን ሊሆን ይችላል። ወደ ተሻለ ሌቭል ከፍ ማለትን ትጀምር ያለች ማለት ነው። አስቀድመሽ ግን ለራስሽ ምርጥ የሆነውን ጊዜ ስጪ። ጊዜ መስጠት እጅግ በጣም አስፈላጊ ነው። እስኪ ራስሽንም ለመንከባከብ ጊዜ መስጠት እኮ አለብሽ አደለም? የሆነ ነገር ገጽታን በማየት እንማረካለን እኛ ወንዶች ብያቸዋለሁ አደለም? ምናልባት ጸጉርሽ ካልተስተካከለ ጸጉርሽ ማስተካከል፣ ልብሶችሽ ከቆሸሹ ልብሶችሽ ማስተካከል፣ ረንሽ ደስ የማይል ከሆነ በተቻለ መጠን በሳሙናና ውሃ ማጠብ፣ ካለሽም ደግሞ በሽቶ፣ ዶድራንት በቦዲ ስፕሬዎች ራስሽን መንከባከብ መያዝ አለብሽ። ይሄ ለምንድን ነው? አንደኛ በራስ መተማመንሽ እንዲጨምር ያደርጋል። እኛ ወንዶች ደግሞ ያንን የምንፈልገው ጉዳይ ነው። ጥሩ ጠረን፣ ጥሩ ገጽታን መፍጠር ከቻልሽ ደግሞ አንድን ወንድ የመግዛት አቅሙ ይኖርሻል ማለት ነው። ይህን ስታደርጊ ተወዳጅ ሴት ትሆኛለሽ። በተለይ አንድ የፍቅር ግንኙነትን ለማግኘት ወይም ደግሞ ተቃራኒ ጾታ ወደ ራሳችን ለመሳብ ከኛ የሚጠበቁ ነገሮች እንዳሉ መገንዘብ አልፈላጊ ነገር ነው። ይህን ስራችሁ ግን ይታደሉታል እንጂ አይታገሉትም የሚባለውን አባባል ለማፍረስ ግን አይ በእርግጥ ፈጣሪ ነው ሁሉንም ነገር የሚሰጠን የሚለው አስተሳሰብ አለ። ሁላችንም ይህን ነገር የምናስብ የምንገነዘብ ሰዎች ነኝ ብዬ ተስፋ አደርጋለሁ። ነገር ግን ደግሞ ፈጣሪም እኛ የመረጥነውን ምርጫችንን እንደሚያከብርልን ማወቅ አስፈላጊ ነው። ስለዚህ በተቻለሽ መጠን ራስሽ ላይ መስራት የሚባለውን ነገር ትኩረት አድርገሽ ማየት አለብሽ። ምክንያቱም እንዲሁ በቃ አንቺ እኮ ከራስሽ ላይ ማስወገድ ያሉብሽ ጥሩ ያልሆኑ ስብናዎች እንዳሉሽ እኮ ዲስቴክት ታደርጊያለሽ፣ ትገነዘቢያለሽ ይገሊት ይህን ነገር እኮ ማቆም አለብኝ የሚለውን ነገር እኮ ስብስብ ያለሽ ራስሽ ነገር ግን ተግባር ላይ እንደገና ወደ ኋላ ትመለሻለሽ እንጂ። ስለዚህ እህቴ በተቻለሽ መጠን ራስሽን ማየት አስፈላጊ ነው። ከራስሽ ጋር ጊዜ መውሰድ በጣም አስፈላጊ ነገር ነው። ምክንያቱም ብዙ ከአንቺ ላይ የማይጠቅሙ ነገሮችን እያስወገድሽ ደስ የሚሉ የሚገነቡሽን፣ በወንዶች ዘንድ ደግሞ እንድትፈልግ የሚያደርጉሽን ስብዕናዎች ለመስራት ወይም ደግሞ ለመገንባት የሚያበቃሽን ማንነት ቢውልድ አፕ እያረግሽ ትመጫለሽ ማለት ነው። ስለዚህ እነዚህን ነገሮች ከፍ እያደረግሽ ስትመጪ ምን መሆን ትጀምሪያለሽ? ያለሽን ማንነት መውደድ ትጀምሪያለሽ። ተወዳጅ ሴት መሆን የምትፈልግ ሴት ከሆንሽ ደግሞ ያለሽን ማንነት መውደድ በጣም አስፈላጊ ነገር ነው። ይህን ስልሽ ያለሽን ቁመት ተመልክተሽ አጭር በመሆንሽ መናደድ የለብሽም። እንዲሁም ደግሞ ከጓደኞችሽ ተለይተሽ በጣም ረጅም ሴት ስለሆንሽም ራስሽን መጥጣት የለብሽም። ያለሽን ማንነት መውደድ በጣም አስፈላጊ ነገር ነው። ምክንያቱም የተሰጠሽ ስጦታ ትልቅ ነገር ስለሆነ እርሱን ነገር ደግሞ ወደሽ አክብረሽ መቀበል በጣም አስፈላጊ ነገር ነው። በእርግጥ የማይመቸው የሚጎረብጡ ነገሮች የሉሽን ለማለት አይደለም። ሊኖርሽ ይችላል ነገር ግን እነርሱን በሂደት እያስተካከልሻቸው የምትሄጃቸው ነገሮች ናቸው። ግን ያለሽን ማንነት መውደድ ደግሞ በጣም አስፈላጊ ነገር ነው። ምክንያቱም አንቺ የተለየሽ ሴት መሆንሽን መገንዘብ፣ ወንዶች አንችን የሚመርጡት አንቺ ልዩ ሴት ስለሆንሽ መሆን መቻል አለባቸው የሚለውን ራስሽ ላይ መስራት በጣም አስፈላጊ ነው። ያለሽን ማንነት ውደጅ። ምክንያቱም አንዳንድ ሴቶች የሆኑ በቃ ሚዲያ ላይ የሚመለከቷትን ሴት ያዩትና በቃ ራሳቸውን መጥላት ራሳቸውን በቃ የሆነ ወደ አልተገባ አይነት ስሜት ውስጥ የመክተት ነገር ይታይባቸዋል። ይሄ ደግሞ ፈጽሞ መሆን የሌለበት ነው። ያቺ ሚዲያ ላይ የምትመለከቻት ሴት የራሷን ህይወት እየኖረች ነው። አንቺ ጀስት የራስሽን ህይወት እየኖርሽ ነው። በእርግጥ አንድን ሰው መልካም ጎኑን ኮፒ አድርገን ለሚጠቅምን ጉዳይ መጠቀም ያለ ነገር ነው። ግን ደግሞ እኛ የሌለንን ማንነት በግድ ዛ ያቺኛዋ ሴት ላይ የተመለከትሻት ማንነትን ወስደሽ ራሴ ላይ አፕላይ አደርጋለሁ ማለት በጣም ጥሩ ነገር አይደለም። ይሄ ማንነትሽን እንድትጠይቅ ያደርግሽ ስለሚችል ምክንያቱም አንቺ የተሰራሽበትና እገሊት የተሰራችበት ማንነታችሁ የተለየ አይነት ስለሆነ የግድ እሷን ለመሆን ጥረት እንድታደርጊ ራስሽን ፖሽ ታደርጊያለሽ ማለት ነው። በዚህ ሰዓት የነበረሽን ማንነት እያጣሽ ትመጫለሽ። ያለሽን ስዕብና መጥላት ትጀምሪያለሽ። የምትወደደዋ ሴት ደግሞ ያላትን ማንነት የምትወድ ሴት ነች። ራሷን የሆነች ሴት፣ በራሷ ሙድ የምትሄድ፣ በራሷ ኦርቢት ላይ የምትሽከረከር ሴት ነች። ያቺን ሴት ለመሆን ነው ጥረት ማድረግ ያለብሽ እንጂ የሆኑ እገሊት የተባሉ ሴቶችን ለመሆን ጥረት ማድረግ የለብሽ። ያለሽን ማንነት መውደድ አለብሽ። አንድ ወንድ በዚያ ማንነትሽ አይቶ ነው የሚቀርብሽ። ያለሽን ስብና በራስሽ ላይ በምትሰሪያቸው ስራዎች አይቶ ይቀርብሻል። ምንም ቢሆን በገጽታሽ ተማርኮ ወደ ህይወትሽ ቢመጣ ነገር ግን ማንነትሽ ደግሞ እንደሚገዛው መገንዘብ አለብሽ። ሌላኛው እንግዲህ ማወቅ ያለብሽ ተፈላጊ ሴት መሆን የምትፈልጊ ከሆነ የምትወደዷ ሴት መሆን የምትፈልጊ ከሆነ ለሁሉም ሰው እሽ ማለትን ማቆም አለብሽ። ይሄ በጣም ህይወትሽ ላይ በተለይ ኑሮሽ ላይ በምታደርግ በምትሰሪበት በምትኖሪበት አካባቢ ሁሉ ማድረግ ያለብሽ ነገር ነው። ሁሉንም ሰው እሺ ማለት ማቆም አለብሽ። ምክንያቱም ዛሬ አምስት ሰዓት ላይ የማይመችሽ ከሆነ አዎ ይመቸኛል፣ እሺ ማለትን ማቆም አለብሽ። ምክንያቱም በራስሽ ታይም ስኬጁል የምትሄጂ ሴት መሆንሽን ለሰዎች ማሳወቅ አለብሽ። ሰዎች አንቺን በቃ እሷ ስኬጁል የሆነች ሰው ናት፣ እሷ በዚህ ሰዓት አይመቻትም የሚባለው ንግግር ከእነርሱ መውጣት አለባት እንጂ ማንኛውም ሰው ወደ ህይወትሽ ይመጣና በፈለገበት ሰዓት የሚያገኝሽ እሺ የምትይ ሴት ከሆንሽ ያለሽን ማንነት እንደ ታጪ ደግሞ እንዳትፈለጊ። በፈለገው ሰዓት የሚቀጥርሽ ወንድ እሺ የምትይ ከሆነ ያ ወንድ ምን እያደረገ ይመጣል? አይቺ ሴት በራሷ ኮንፊደንስ የሌላት አይነት ሴት ነች ወደሚለው ድምዳሜ ሊደርስ ይችላል። ስለዚህ በተቻለሽ መጠን ሁልጊዜም እሺ ማለትን ማቆም አለብሽ፣ ነገሮችን ማገናዘብ አለብሽ። በተቻለ መጠን ደግሞ በራስሽ እስኬጁል ብቻ ማንኛውንም ሰው ቢሆን ማግኘት የተሻለ ነው። ይህ ስታደርጊ እርሷ ቁጥብ ነች፣ እርሷ በጣም በሰዓት አጠቃቀሟ የተለየች ሴት ነች፣ በማንነቷ የምትቆራ ነች ምንም ሰው እንገናኝ ስላላት ብቻ የምትገኝ ሴት አይደለችም ብሎ የሚያስብ ሰው በአካባቢሽ ይፈጠራል ማለት ነው። ታዲያ ይህን ነገር የሚመለከት ወንድ ደግሞ ለፍቅር ግንኙነት፣ የትዳር ጋሩ እንድትሆኒ ያስብሻል ይፈልግሻል። እስካሁን ከኛ ጋር ስለነበራችሁ አመሰግንኩ። ባላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።